አመሰገናለሁ እንግዲህ ሰሞኑን ስርአቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፖጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም፣ ሌትም፣ ቀንም የተሰራ ኦፕሬሽን ተቋ ተመሰንበዙ ይታወቃል። ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርአቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ለእኛ ደርሶን ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት መድረስ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህም ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደረግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሸቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራፎ እንደገና ድጋሜ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያውን ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልኮ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለሥልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለሥልጣና ተጎድተዋል የሚለውን ምን ያህል ሙተዋል የሚለውን ነገር እንደገና ምናውቀው በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለው። እና ይህን ተልእኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰለው ኦፕሬሽኖች ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናል ማለታቸው ይታወሳል። ይህን ተመሳሳይ ድርጅት የፈጸሙት እንግዲህ ተመሳስለውና ብዙ ዋጋ ከፍለው ሰፋሪ አቶ ከመድፋት ያልተናነሰ ልዩ ኦፕሬሽን ነው ቀጠነው ምን ያህል በስርአቱ ከፍተኛ ኃይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርአቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተቀላቅለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ሌለ ጊዜው መጥቀት የማንፈልገውን ከሴኩሪቲ ያመጣል ማለት ነው መጥቀት የማንፈልገውን የራሳቸውን ብዙ ጥበብና ዘሬ ተጠቅመው ባህር ልጅ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማን ናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ችሏል ይላል። እጅግ በጣም እናመሰግናለን። ይሄ ታላቅ ድል ነው። አርበኛ ኪርቤል ጎቤ እውነት እንደ እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል። ከዚህ በኋላ ከሄሊኮፕተሩ በኋላ በአገዛዝ በኩል የተሰጠ ምላሽ ነበረ። የምንምላቸለም አሁን አሞስ ምሽቱ ሁለት ሰዓት ነው። ድርጊት የተፈጸመው ለአንድ ሰዓት አስር ጉዳይ አካባቢ ነው። ሰዓቱን ተቀራራቢ ስለነበረ አሁን ከከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ አደረሷቸው የህዝብ የሆኑ ወይም ደግሞ እዛው የአየር ማረፊያን አካባቢ ጠብቆ የነበሩ ሰራዊቶች ይሆኑ አልታወቀም። ከፍተኛ ቁጥር ያለው ኃይል ወደ ህክምና እየገባ ነው ብለውናል። እንግዲህ ሔሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይተርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በተከላካሪም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ህክምና በማጓጓዝ እና በከፍተኛ ድንጋጤ ያለበት ሁኔታ ነው ያለ። ምንም አጨፋ መጭት የሰጠው ነገር የለም። እጅግ በጣም አመሰግናለሁ አርበኛ ኪሪቤል በመጨረሻ በዚህ ጉዳይ ላይ ይህ እንደዚህ አይነት ታላቅ ስኬቶች የተጎናጸፍንበትን ኦፕሬሽን እና እንደዚህ አይነት ትልቅ ምት መምታት ለፋኖ ትግል ያለው ፋይዳ ምንድን ነው? እንግዲህ እንደነዚህ አይነት ደግግትም ደጋግመን ተናግረናል። ትግሉ ላይ አሁን የሰከነ የሚመስልበት የራሱ ሁኔታ አለ። ትንሽ የተረጋጋ የሚመስልበት ይህ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደ ከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልእኮዎች ላመጥ ይቻላል። ለነገር ግን በተጠና መልኩ እንግዲህ አሁን ላይ በእግሉ ብዙ የወታደራዊ ሙያ ያላቸው ከአርበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበብቶች አሉ እና ይህን ዘዴ በመጠቀም በሰተነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደርቢ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታትና መሰል ድርጊቶችን ስናደርግ መሰንበታችን ይታወቃል። እና ይህ በቴክኖሎጂ የታገዘ ነው። እዚህ በጣም በጥበብ የሚሰራ ይህ የትግል ውስጥ ክነት በራሱ ውድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር በጣም ኋላ ቀረ በሚባል እና በትንሽ መሳሪያ ነበር የጀመርነው። አሁን ላይ ደግሞ ይሄና መሰል ጥቃቶችን የምናደርጋቸው የትግል ውድገቱ በባህሪው ይዞት የመጣ እድገት ነው እና እንደዚህ አይነት ድርጊቶች ከዚህ በኋላ ተጠናክረው የሚቀጥሉ ነው የሚሆኑት። ይህ የትግል ውድገትም አንድ ማሳያ ተደርጎ ነው የሚታየው ማለት ነው፣ ይላል። እጅግ በጣም አመሰግናለሁ አርበኛ ኪሪር ጎቤ። እንግዲህ ጠዋት በሚኖረው መረጃ ደግሞ ተጨማሪ ሀሳቦችና የተጣሩ መረጃዎች ዘንድ እንደምጠበቀን ተስፋ እናደርጋለን። ከልብ አመሰግናለሁ ወንድም አለም አመሰግናለሁ እንግዲህ፣ ሰሞኑን ስርአቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፖጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም፣ ሌትም፣ ቀንም የተሰራ ኦፕሬሽን ተቋ መሰንበዙ ይታወቃል። ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርአቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ለኛ ደርሶ ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት እናደርስ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህን ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደረግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሸቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራፍፈው እንደገና ትድጋሜ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያውን ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልቆ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍነው። በድጋሜ በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ እንግዲህ ምን ያህል ባለስልጣናት ተጎድተዋል የሚለውን ምን ያህል ሙተዋል የሚለውን ነገር እንደገና የምናውቀው በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለውና ይህን ተልእኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናል ማለታቸው ይታወሳል። ይህን ተመሳሳይ ድርጅት የፈጸሙት እንግዲህ ተመሳስለው ና ብዙ ዋጋ ከፍለው እንግዲህ የአቶ ካ መጥፋት ያልተናነሰ ልዩ ኦፕሬሽን ነው። ቀጠነው ምን ያህል በስርዓቱ ከፍተኛ ሀይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርዓቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተቀላቅለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ሌላ ጊዜው መጥቀስ የማንፈልገውን ከሴኩሪቲ ያመጣል ማለት ነው። መጥቀስ የማንፈልገውን የራሳቸውን ብዙ ጥበብና ዘሬ ተጠቅመው ባህር ልጅ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማናቸው፣ ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ችሏል ይላል። እጅግ በጣም እናመሰግናለን። ይሄ ታላቅ ድል ነው አርበኛ ኪሩቤል ጎቤ። እውነት እንደ እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል። ከዚህ በኋላ ከሄሊኮፕተሩ በኋላ በአገዛዝ በኩል የተሰጠ ምላሽ ነበረ? ምንምላሸለም አሁን አሞስ ምሽት ሁለት ሰዓት ነው ድርጊት የተፈጸመው። ለአንድ ሰዓት አስር ጉዳይ አካባቢ ነው። ሰዓቱን ተቀራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ ያደርሷቸው የህዝብ የሆኑ ወይም ደግሞ እዛው የአየር ማረፊያ አካባቢ ጠብቆ የነበሩ ሰራዊቶች ሆኑ አልታወቀም። ከፍተኛ ቁጥር ያለው ኃይል ወደ ሕክምና እየገባ ነው ብለውናል እንግዲህ ሔሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ይጠርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በተከላካሪም በብዙ ነገር ጉዳት የረሰባቸው ሊሆኑ ይችላሉ። እነሱን ወደ ሕክምና በማጓጓዝ እና በከፍተኛ ድንጋቴ ያለበት ሁኔታ ነው ያለ። ምንም አጫፋ መጭትም የሰጠው ነገር የለም። እጅግ በጣም አመሰግን አለሁ አረበኛ ኪሩቤል። ስ በመጨረሻም፣ በዚህ ጉዳይ ላይ ይህ እንደዚህ አይነት ታላቅ ስኬቶች የታየና ጽሁፍበትን ኦፕሬሽን እና እንደዚህ ትልቅ ምት መምታት ለፋኖ ትግል ያለው ፋይዳ ምንድን ነው? እንግዲህ እንደነዚህ አይነት ደግግግን ደግመን ደጋግመን ተናግረናል። ትግሉ ላይ አሁን የሰከነ የሚመስልበት የራሱ ሁኔታ አለ፣ ትንሽ የተረጋጋ የሚመስልበት ይሄ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደ ከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልእኮዎች ላመጡ ይቻላል። ነገር ግን በተጠና መልኩ እንግዲህ አሁን ላይ በትግሉ ውስጥ ብዙ የወታደራዊ ሙያ ያላቸው ከአረበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበቶች አሉ እና ይህን ዘዴ በመጠቀም በሰከነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደርቢ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታትና መሰል ድርጊቶችን ስናደርግ መሰንበታችን ይታወቃል እና ይህ በቴክኖሎጂ የታገዘ ነው፣ እጅግ በጣም በጥበብ የሚሰራ ይህ የትግል ውስጥ ክነት በራሱ ድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር በጣም ኋላ ቀረበ የሚባል እና በትንሽ መሳሪያ ነበር የጀመርነው። አሁን ላይ ደግሞ ይሄና መሰል ጥቃቶችን የምናደርጋቸው የትግል እድገቱ በባህሪው ይዞት የመጣ እድገት ነው እና እንደዚህ አይነት ድርጊቶች ከዚህ በኋላ ተጠናክረው የሚቀጥሉ ነው የሚሆኑት። ይሄ የትግል እድገትም አንድ ማሳያ ተደርጎ ነው የሚታየው ማለት ነው። እጅግ በጣም አመሰግናለሁ አርበኛ ኪሪር ጎቤ። እንግዲህ ጠዋት በሚኖረው መረጃ ደግሞ ተጨማሪ ሀሳቦችና የተጣሩ መረጃዎች ዘንድ እንደምጠብቀን ተስፋ እናደርጋለን። ከልብ አመሰግናለሁ ወንድም አለም።